አንጅሊ አንጅሊ ናማስቴ እብዬ ልጀምራ የዘመን ጨዋታ ቆይታችንን ደከመኝ ትንሽ ናማስቴ ብለን ጀምረናል። የዘመን ጨዋታችንን ደግሞ ስንጀምር ጀምር ዛሬ ለየት አድርገ ነው። በህንድኛ ሙዚቃ ጀመረን ኩች ኩች ሆታ ሄ አለን። ዳንሷ ያልቀረች ምንም። ለማንኛውም የዛሬው ዘመን ጨዋታ ቆይታችንን ስንጀምር በህንድኛ ያደረግንበት ትውስታችን መቼም በህንድኛ ፊልም ሲነሳ፣ ትርጉሙ ሲነሳ፣ ሙዚቃው ሲነሳ እጅግ በጣም ብዙ ብዙ ብዙ ነው። ዘመናችንን ደግሞ ከሚያስታውሱን መካከል ሁለት እንግዶችን ጋብዛለኝ በዛሬው ዘመን ጨዋታ ደግሞ እንጨዋወታለን። ምን አለ ካላችሁ የህንድኛ ተርጓሚ ናቸው። ዘመናችንን ያስታውሱናል። ድምፃቸውን ስንሰማ ቤታችን አብረው ነበሩ፣ ጓደኞቻችንም እንበላቸው። ለማንኛውም የዛሬው የዘመን ጨዋታ ቆይታችን እንግዶቻችን የህንድኛ ተርጓሚዎች ናቸው። እንዲህ ነው። እንደዚህ ይሄ በሂንዱ ነው። መጀመሪያው በሂንዱ ነው። ለማንኛውም በሶስቱም ተመልካቾቻችንን በላ መጀመሪያው ናማስቴ በንል ከዛውን ደግሞ በምንድን ነው ይሄ? ኡርዱ አዳብ አዳብ አዳብ አዳብ። በእኛ ደግሞ ጤና ይስጥልን ጤና ይስጥልን። እንዴት ነው ጤና ይስጥልን። ሰላም ሰላም ሰላም ወዳጆቻችን፣ ዛሬ ይኸው እኔና ወንድሜ ቃሲ መካ ከስንት ጊዜ በኋላ፣ እሱም ረጅም ጊዜ ከስራው ወጥቶ ነበር። እኔም ምርቄ ነበር መተናል። አንዳንዴ እየተከሰትን ነበረ ነበር ወንድማችን በዋልታ እንግዲህ እናንተም ወደኋላ አስታውሱ ራሳችሁን ተመልካቾችም ትዝ እንዲላቸው አድርጉ ስላለ ተገኝተናል። ትዝታችን እናካፍላችሁ። ይኸው መተናል ከደጃችሁ መተናል። እስቲ አረፍ በሉልን። አሁን ሁላችሁ የምትወጡበት ጊዜ ደርሷል። ሁላችሁንም ዋስትና ከፍዬላችኋለሁ። በል በል በል፣ ብረር፣ ተቀስ ተቀስ፣ ውጣ ውጣ፣ ተቀስ ተቀስ፣ ብረራ፣ በሊዳ ውጣ እንጂ ማጥፎ ሙርሊ እንግዲህ የህንድኛ ፊልም ስናነሳ የህንድ ትርጉም አለና፣ መጀመሪያ እንዴት እንዴት መጣ? እስቲ አሁን ሀሳቡ። ምክንያቱም በእናንተ ጊዜ ላይ የህንድ ተርጓሚ ከተባለ ምናምን ምናምን ያልተለመደ ጊዜ እነ ማዘሪ እንዲያ ተብሎ እያለ እያለ ነው አለ። የፊልሙ ጊዜ እየገፋ መጣው እንዴት ተጀመረ? ግን ጥሩ አሪፍ ጥያቄ ነው። እንዴት ተጀመረ መሰለ። መጀመሪያ ያው ያለ ትርጉም ነበር የሚታየው። እኛ አካባቢ ላይ መርካቶ 18 እና 19 ቀበሌ የሚባል አለ። ድል በትግል አዳራሽ እዛ ነበር፣ አዳራሽ ውስጥ በስክሪን ይታያል ከላይ እስከታች። ሁለቱም ቀበሌ እንዳልኩ ቪዲዮ ቤቶች አሉ። ቁጭ ተብሎ ያለ ትርጉም ነበር የሚታየው አጋጣሚ ሆኖ ግን ትንሽ ትንሽ ደግሞ የሚችሉ ልጆች ነበሩ። እነዛን ልጆች በመስማት ኢንስፓየር ሆነናል ማለት ነው። እና በጣም እኔ ደግሞ እንደዚህ አውቄ ለመተርጎም ካነሳሱኝ ሰዎች መካከል ረሻድ ከድር ይባላል። አንደኛው ጓደኛዬ ነው፣ ጎበዝ ነው። ያኔ የተረጉም ነበር። አንደኛው ቻክራ ይባላል። አሁን እንደውም እየሰራ ነው ያለው። የፊልም ስሙ ነው ቻክራ፣ እንጂ ፋንታውን አበራ ነው የሚባለው ስሙ ራሱ ተቀየረና፣ ቻክራው የሚቱ አድናቂ ስለሆነ ሚቱ ቻክራ ፖርቲ ከሚለው ቻክራን ወስደን ሰጠ ነው ማለት ነው። ቅጥል ስም ለአንተስ አልተሰጠም? ቦቢ ቦቢዶል ስለዚህ ተመልካቾቻችን ትርጉም በጌጮ አለ። ስለዚህ ዛሬ ማለት ነው አጀማመሩ ወደ የትርጉም ስራው ወይም ደግሞ እንትኑ ሳይሆን ማለት ነው፣ በመጀመሪያ ደረጃ እኛ አበሻዎች በአጠቃላይ ማለት ነው ለህንድ ፊልም በጣም ቅርቦች ነበርን፣ ከበፊት ከመጀመሪያ ጀምሮ ማለት ነው ኢቭን ለሆሊውድ ከነበረን ቅርበት ለቦሊውድ በጣም ቅርብ ነበር። ምክንያቱም ብዙ አይነት ታሪክ አለ። ሲኒማ ኢትዮጵያ ላይ ብዙ ታሪኮች አሉ። አለ በሲኒማ ኢምፓየር ምናምን አልደረስንበትም፣ ግን በታሪክ የሰማ ነው። ብዙ ታሪኮች አሉ። ያ ማለት ምንድነው? ከመጀመሪያም ፍቅር ነበር፣ ኢንተረስት ነበር ማለት። ያ የነበራቸው ፍቅርና ውዴታ ወደ ምን አምጥቶታል? የተመልካቹ ቁጥር ከፍ እንዲል አድርጎታል። የሲኒማው ጊዜ ያው ወረደና ወደ ቪኤችኤስ ዘመን ላይ ወደ ቲቪ ላይ በተወረደ ሰዓት በየቤቱ ቲቪ የለም፣ ዴክ የለም። ፊልሙንም ማግኘት ሬር ነው፣ አስቸጋሪ ነው። ስለዚህ በተገኘበት ቦታ ላይ ፊልሙ ሲታይ ያለ ትርጉም ነው የሚታየው። ያለ ትርጉም ነው የሚታየው ማለት ሰው ገባውም አልገባውም በቃ ያለውን ነገር ስቶሪ ላይኑን ተከትሎ ፊልሙ አይቶ ተደስቶ ስቆ አልቅሶ ምናምን የሚወጣበት ጊዜ ነበረ። ያ ሞራል ምን ሆነ ማለት ነው በቋንቋው ቢተረጎም የሚለውን ፊሊንግ ፈጠረ ማለት ነው እንዴት የሚለውን ኤግዛክት ምንትኑን ባልነግርህም ማለት ነው። ግን አሁን እኔ የለመድኩበትን ብትጠይቀኝ እኔ በተማሪ በነበርኩ ሰዓት፣ ያው ባለችኝ ፍሪ ሰዓት መካኒሳ አንድ ህንዳዊ ነበር። ኦኬ ቋንቋንም የለመድኩበትም ማለት ነው። ቋንቋን የለመድኩት ህንዳዊ ነበር። ራሱ የተወለደው ምናምን ህንድ ነው። አባቱ ህንዳዊ ነው። ከዛ ከእናቱ ጋር ወደ ኢትዮጵያ መጣ። ህንድኛውን ይችለዋል። አማርኛውን ደግሞ እዚህ ስለለመደው፣ ሰው ህንድ ፊልም በጣም ስለሚወድ ቪዲዮ ቤት ከፍቶ ቆሞ ይተረጉም ነበር። ኢቭን አብደላ ይባላል እንዳይ ነው ስቲል ሊኖር ይችላል ወላሂ እና ከሱ ነው የለመድኩት እኔ እና ይሄ ማለት እኔ በጣም እንደ እንደ አሁን እንደነገርኩ ነው በጣም ወዳለው አያለው ቄራ ላይ ነው ቄራ አካባቢ ያሉ ቪዲዮ ቤት የዞርኩኝ የወጣ ፊልም አያለው ልክ እንደኔ ብዙ ሀኑ ያይ ነበር ማለት ነው ግን እኔ አንድ ኦፖርቹኒቲ ምን አገኘሁኝ ወደ መካኒሳ በትርጉም አለ በአማርኛ አለ ሲባል አስበው የምትወደው ፊልም በቋንቋ ይነገርሃል ሲባል ምን ያህል ያጓጓል። በፊት ማይል ማይችለው ሲኖርበት እኮ ባቡሩ ወደ ቦምቤ የሄደ ነው ሲባል ወደ ሙምባይ ሊሄዱ ይችላል ቀይሮ። ብዙ አይነት ገጠመኞች ይኖራሉ በዚህ ዙሪያ እና እንዴት ተጀመረ ለሚለው የተጠና ነገር ባይኖርም መንገዶቹ እነዚህ ናቸው። ለምሳሌ የራሴን ሳስታውስ እነዚህ ሁለት ጓደኞቼን እንደጠቀስኩልህ፣ ሌላ ደግሞ 22 ነው ቤቱ እኛ በቅጽል ስሙ ቀዩ ነው የምንለው፣ ሌኩን ይባላል። ጭርተር አካባቢ ላይ ይተረጉም ነበር እና እሱም ስር በማየት ቃላትን መልመድ ችያለሁ። ግን እኔ ተርጓኝ መሆን አለብኝ አልኩት። ስለሺ ዳባን ታውቁታላችሁ? የራሱ ቤት ውስጥ መርካቶ እንግሊዘኛ ፊልም ይተረጉም ነበር። ጩጬ ልጆች አያስገባም፣ እኛ አንገባም። ግን እኔም ብዙ ጊዜ ስለሚልከኝ እላክና ዙሪያ ያውል ዊዳ ምናምን ይሉኛል ሌሎቹ። እላክና ቆሜ በቃ አንዳንዱ ኩርኩም እቀምሳለሁ። ኩርኩም ምትል ፊልም ቤት ላይ ያለ ኩርኩም መዲ ራሱ ማለት ነው። ሳስታውሳውን ድረስ ያመኛል። እና እዛ ቁጭ ስለማይቀመጥ ነው ያ የሚደረገው። አንድ ቀን ጋዝ ላከኝና አምጥቼ ቁጭ ስል አስታውሳለሁ። ፈርስተና የተኑ ነው የሚተረጉመው። የሪቻርድ ኬሪና ሴን ኮነሪ ይመስለኛል ፊልሙ። እሱን ከጽሑፉ ነው አል ካራክተር ከሚለው ጀምሮ ሲተረጉም ምን አይነት እድለኛ ሰው ነው ያልኩት፣ እና አላዩኝም። እኔ ከኋላ ጥግ ቁጢጥ ብዬ አያለሁ። ብታይ ያው ተመትቼ ነው መውጣው። በቃ እኔማ ፊልም ተርጓይ መሆን አለብኝ ብዬ አሰብኩኝ ማለት ነው። ግን ያው ከረጅም ጊዜ በኋላ ነው አምጥሮት። በርግጥ አሁን ላልከው በተመልካችነት ጊዜ ማለት ነው። ቪዲዮ ቤቶቹ አንደኛ ኖርማል ቪዲዮ ቤት ናቸው ማለት ደረጃውን የጠበቀ አይደለም፣ አፈር ነው

እና ቪዲዮ ቤት ላይ ማለት ለመግባት የምታደርገው ትግል ላይ የምንነበር መሰለ ያው ዝም ብሎ ርብራ ብንጨት ነው ብላ አስታውሳለሁ ጩጮኝ ማለት በዛ ሰዓት ላይ ቪዲዮ ቤት ለመግባት ትታገላለህ ሳንቲም ይጎልሃል አርባ ሳንቲም ምናምን አስር ሳንቲም ይሞላል አምስት ሳንቲም ይሞላል ስትጠብቅ ይሞላል ከዛ ሞላ ሲባል ያለህን አርባ ይቀበሉህና ያስገቡልና ሲያስገቡ ትልልቅ ሰዎች ናቸው ያሉት ስለዚህ አንተ ወደፊት ነው መሄድ ያለብህ ለምን ህፃን ስለሆንክ ማለት ነው ይቀበሉህና በላይ በላይ በላይ እንደዚህ ተንከባለ ተንከባለ ተንከባለ ትመጣና ከፊት ዘጭ ትላለህ። ማለት ዘጭ ስትል ምን ሆነ? ከቲቪው ስር አይታይም። እንዲህ ብለህ ነው ሁሉም ዛሰማ ምናምን ደስ ይላል። አጋጣሚ ሆኖ ግን ምንድን ነው እዛ መርካቶ ሲኒማ አዲስ ከተማ አለ፣ ይሄ ድል በትግል አዳራሽ አለ። ግን ሆኖም እኛ የምናየው እዛ የተመቻቸ ወንበር ቢኖርም ኩርኩም ቢኖርም ቪዲዮ ቤት ነበር ምንሄደው። ግፋ ቢል ትልቁ ኢንች 21 ኢንች ነው በዛ ጊዜ ካስታወስክ ለምንድን ነው እዛ የምንሄደው? ሄደው እነረሻድ ስለነበሩ አንድ ደሞ የረሳሁት ልጅ በጣም ጎበዝ ነው። ሚካኤል አካባቢ አዲሱ ሚካኤል አወቀው፣ ወደ አውቶቢስ ተራ ሰይድ ይባላል በጣም ጎበዝ ነው። እሱ ስርም ቁጭ ብለን እናይ ነበር። እንትኑ ደረጃውን የጠበቀ ሲኒማ ወንበር ምናምን ቢኖርም ሙዱ የለም፣ ሙዱ የለም ትርጉሙም የለም። እሱ በነገራችን ላይ ይሄ ልማድ ያውን ብሉ ጠጡ ልማዱ ምስራቃውንም ጋር አለ። እንደዚህ ወንዶቹም ጋር ወደ ዞረን ዞረን ጎራ አይ፣ ብትሄድ እንደ ፓኪስታን ብትሄድ እንዲህ አይነ ነገር አታጣም። ተመሳሳይነት አሁን እንድ ፊልም ስትሉን ብዙ ትዝ ከሚሉን ነገሮች መካከል ፊልሙ ላይ ያሉት ገጸ ባህሪዎች ይጋቡብን ነበር። እኔ ሻሩክ ትላለህ ድምድማል ያው ምል በልጅነት እንግዲህ አለመስማማ ሲኖርም ማትጠፋም አይደለ እንግዲህ፣ መጎሻሻም ቀደም ቢለ እንድ ፊልም አይተ ከሆነ እንድ ፊልም ግነቱም አለ። ከሰማይ በሮም ሊወርድ ይችላል አየር ላይም ሊበር ይችላል። እና ያቺን አይታል እንቅስቃሴ የፊት እችም ደሞ አጠፋም። አረ እንቅስቃሴው ይህንን ሁሉ የዚህን ያህል ይጋባብን ነበርና እናንተ ላይ ከትርጉም በኋላ አለው ኢንፍሉዌንስ አለው። አንድ ፊልም አይተህ ስጨርስ ማለት እስፔሻሊ በጣም የምትወደው አክተር ከሆነ ወይ ደግሞ ዩኒክ ነገር ከሆነ ለየት ያለ ከሆነ ያ ነገር እንትን ይልብሀል፣ ይጋባባል። ምሳሌ እኔ የራሴን ገጠመኝ ብነግርህ ሙዚቃዎቹ በጣም ነው የምወዳቸው። ሁል ጊዜ አዳምጣለሁ፣ ቤቴ ቁጭ ስል ኢቭን ከቁርስ በፊትም ከምሳ በፊትም ማዳምጣቸው። ራሱ የቻለ ኮሌክሽኖች አሉ እንዲኛ ነው ግን ን ትዝታ አለው ባቲ አለው ከምድበ ቅኝት ነው ያለው። የህንድ ስምንት ነው። ሌላው ዓለም ላይ ብትሄድ ሰባት ነው። የህንድ፣ የቻይና፣ የጃፓን ስምንት ቅኝት ነው። የሚገርምህ ዘፈኑ እኔ በፊት እንድዘፈን አልሰማል እፈረዋለው ውስጥ ነው የሚገባው። ከዛ አንጻር እሱ እንዳለው በጣም ኢምፓክት አለው። ኢምፓክት በግሪክ ምንድነው ጫና ማድረግ ብቻ ሳይሆን ሰብሮ የመግባት እንትን ስላለው ታለክሳለ፣ ታዝናለ፣ አይጠፋም። ሙሉ በቃ ከውስጥ ፊልሙን ማለት ነው። አሁን አንድ የህንድ ዘፈን ሰማህ ማለት ሙዚቃ ብቻ አይደለም፣ ሰማ ሙሉ ያንን ፊልም ባየህበት ሰዓት ላይ የነበረህን ሚሞሪ ጠቅላላ ነው ክሬት የሚያደግብህ መልሶ ይዞት ይመጣል። ልክ አሁን እኛ በጨዋታ የተለያዩ ትዝታዎችን እያነሳ ነው አይደል? አንድ አንድ የህንድ ዘፈን ማለት ነው ምሳሌ ዲስኮ ዳንሰርን የታየበት ጊዜ ላይ በዛ ኤጅ የነበሩ ትልልቅ ሰዎች ማለት ነው፣ አንድ ቃል ብትላቸው በደንብ ይመለሳል ትዝታቸው። ያድ አረሃ ቴራፒያር እቺ ቃል ብቻ፣ ግን እቺ ነገር ይቀጥላት ባንድ ያቋረጣት፣ ለምን እኔ ራሴ ምራቅ እሱ ከተቀበለ ብቻ። አሁን ያልኳት ዜማዋ ብቻ ማለት ነው። ዲስኮ ዳንሰርን በልጅነታቸው ያዩ አሁን ይሄን ፕሮግራም የሚከታተሉ እኮ አሉ ሰዎች። ምንት ደቂቃ ውስጥ ሄደዋል ለምን ከማቃቸው ነገሮች አሁን አንተ እንዳልከው የሆነ ጊዜ ላይ ዲስኮ ዳንሰርን ተረጎምኩት፣ እና በተረጎምኩት ሰሞን ብሔራዊ አገልግሎት ሬዲዮ አየር ጤና ነበር፣ እና እዛ ስቀርብ ደወሉ። አንድ ትልቅ ሰው ናቸው፣ እና ስልጣን ላይ የነበሩ ይመስለኛል። በጣም ነው ደስ ያለኝ፣ አይቼዋለሁ። ትርጉሙ እንዲህ አልመሰለኝም፣ ከእንደገና ልጅነቴን አስታወስ አሁን ትርጉም በቃሲም ትርጉም በጌቾ በደንብ ትጉስታዎች እንግዲህ ብዙዎቻችን ጋር እየመጡ አይደል? ስለዚህ አንዳንድ ነገር ብንተረጉምስ ብንተረጉም ለእኔን አያጠቃልልም። እኔ ተመልካች ነኝና ላስተካክለው። አማርኛው ተስተካክለ። በህንዲኛው ብቻ አይደለም ይሄ ነገር ህንዲኛው እኔ ያው እንደኛ ፊልም ተመልካችን እኔም ነበርኩኝ በጊዜ እና አንደኛው ፊልም ኩችኩች ወጣ አይለ አንድ የተመረጠች ሲን አለች እሷ ተርጎማለች ቀጥሎ ደግሞ ጃዱ ኮይ ሚል ጋ አዎ እስቲ ኮይ ሚል ጋ ነው አርእስቱ እንደዛ ነው ኮይ ሚል ጋ የፊልሙ ርእስ ነው ጃዱ ካራክተሩ ነው ኦኬ ካራክተሩ ላይ ማለት ጃዱ አለች አይደል አሻንጉ ኢሊየንስ እሷ ነች ጃዱ ስለዚህ እንግዲህ እዚ ስክሪናችን ላይ እናያለን። ኮቾ ኮቾ ታይ። ማን ይተርጉም? እኔ ነኛ ከኔ አንጀሊ አንጀሊ ተመልሽ፣ ቤት ምን የእናቴ ደብዳቤ መጥቶ ነው። የአባቴ ጤነት ጥባለኝ። እናት ትስራለኝ። አብደሻ ደብዳቤ ስለመጣል የትም አይ መሄድ አለብኝ እንዴ? ኮሌጅ ትሄጂ ትሄጃለሽ? በቃ አይ፣ ከመጨረሻ ፈተና በኋላ ልመጣ አልችልም። ከመጨረሻ ፈተና በኋላ ለፈተናው ኮሌጅ ተሽ የሄድሽ ነው ማለት ነው። ኮጄ ማት ሽኖ ማለት ነው። ለዛውም ሳትነግሪኝ። እሺ ራሁል፣ አይ ማውቅ አልፈልግም ነው ራሁል። መሄዴ ነው በቃ። አያገባኝም በቃ። ትርጉም ደግሞ ሙድ ውስጥ ካልገባ ስራው ላይ ካልነበርክ ፍጹም ይጠፋብሃል። ሊያውም የኔ ሳቅ እየተደረበበት በዛ ላይ ደግሞ አንተ የሻሩክ ፊልሙን እንጂ ሌላ ቢሆን ኖሮ ትቼው ነበር እና በጣም በጣም አድንቄያለሁ። እኔ ያው እንደ ስራውን ስለማ የሚገርም እኮ ነው። ግን አሁን ትርጉምን ለካ እንደዚህ ስተረጉመው እንደዚህ እራሱ እያንዳንዷን ነገር እየሰማ ምን አለና ስሜት ውስጥ ገብተሰ ካልተረጎመ እኮ ሙድ ውስጥ ካልገባ ካራክተር ውስጥ ካልገባ ምን ይሆናል መሰለኝ። ለምሳሌ ሰዎች ሲኒማ አዲስ ከተማም መርካቶ ያለው ነው፣ ሲኒማ ኢትዮጵያ ፒያሳ አምፔርም ይታይ ነበር። እኛ ባንደርስበትም ማለት ነው። እና በጣም ያውቃሉ፣ ዲስኮ ዳንሰርም፣ ኩሊ ምንም ያውቃሉ። ምንድነው ቋንቋውንም ትርጉሙን እንኳን ባያውቁት ምን እንደተካሄደ በአክሽኑ በድርጊቱ አይተው ተረድተው ነበር የሚሄዱት እና ይሄ ልጅ አሁን ከረጅም ጊዜ በኋላ ሲተረጉም በጣም ደስ ያለኝ ነገር ምንድነው፣ አልጠፋበትም። እኔ አሞኝ ከሕክምና በኋላ ስመጣ ጠፍቶብኝ ነበር። እና ሳወራ እየተረጎምኩ ነው እኔ መሆኑን እማቀው፣ ከሌሎቹ ትሻላለ እየደወሉ ግን፣ ስድ ንባብ አረከው። ያ ስሜት ይገባ ካራክተሩ ይገባ ጣሙ ይገባ ምን ሆነ ነው በነገራችን ላይ ዶብ አንድ ነገር አነሳልኝ። ፊልም ተመልካች ስትሆን የተርጓሚውንም ስሜት ትረዳለና ከዛ በኋላ እንግዲህ ትራጄዲ ሲን ሲሆን ተርጓሚ የወደ የማለቃቀስ ድምፅ ትሰማበታለህ። እናንተ ላይም ሰምቼ እኮ ነውማስማሆነ ደግሞ ትንሽ ኮሜዲ ካራክተር የሚያበዙ አሉ ካልተሳሳትኩ፣ ማሙዴ ጆኒ ሊቨር ጆኒ ሊቨር ነው የሚባለው። ማሙዴ ነበረች ግን ኦልሬዲ ወጣች መጨረሻ አካባቢ። ከዛ በኋላ ማይክል ጆኒ ሊቨር ምናምን የሚል የተለያዩ ስያሜ ያለው በቃ እነሱ ትንሽ የኮሜዲ ትንሽ የማስታውቁን የማጫወቱንም አይነት ስሜት ስላለው በጣም እሱ ሲመጣ ደግሞ ቅድም ትራጀዲ ላይ የነበረው ቃሲም ትንሽ ስሜቱ ቆንጠጥ ያለው በትርጉም ላይ ደግሞ ያንን የኮሜዲ መንፈስ የሆነ ዘና የማለት መንፈሱም ትርጉሙ ላይ በአንድ ሰው ስሜት እየተቀያየረ አይተናል። ይሄ ግድ ነው ማለት የያዝከው ነገር ወይም እየሰራ ያለው ነገር እምት መደበቅ የምትችለው ነገር አይደለም። ፊልም ነው። ፊልም ማለት ደግሞ አንድ ህይወት ነው ራሱን የቻለ። ስለዚህ እዛ ጋር አንተ ያለህን ፊሊንግ እንዴት ብለህ ነው የምትደብቀው? የሚያስቅ ነገር ተፈጥሮ አለመሳቅ በራሱ ሌላ ፈተና ነው፣ ገባረል በዛ ላይ በነሱ ኮሜዲ መከራ ነው አለመሳቅ። አትይዘውም፣ ሊያዝ ብትለው የሚቆም ሚቆም አይደለም። እንደገና ደግሞ ትራጂክ ፓርት ላይ ደርሶ አሳዛኝ ነገር ደርሶ እዛ ጋር የሚያሳይ ስለ አባት ነው፣ ስለ እናት ነው፣ ስለወንድም ነው፣ ስለ ፍቅር ነው። ይሄ ደግሞ የኛ ስስ ፓርታችን ነው። ሰውነ አትችለውም። እዛ ጋር በቃ ኢቭን እንትኑ ይሻላል ትርጉሙ የሲዲው ምናምን ስራ ይሻላል። ላይቭ ከባድ ነው ላይቭ ላይ ምክንያቱም ሳቅ ሲሆን አመንክም፣ አላመንክም ተመልካች ቃል ሰፈር እኔ እስክጨርስ ድረስ ባለው የተፈጠረውን ነገርና ምንድን ነው ይላል። አንዳንዱ ደግሞ ይስቃል፣ አብሮክ ሳቅ። ምኑ እንደተፈጠረ ሳያውቅ ዝም ብሎ ይስቃል፣ ምክንያቱም ስሜት ይጋባል። አዛ ስሜት የሚጋባው ለምንድን ነው? ለምሳሌ እግር ኳስ ተጫዋቾች አሉ አይደል? ትሬዲንግ ላይ ጥሩ ይጫውታሉ። አሰልጣኛቸውም ያደንቃቸዋል። ምንም ምላሽ አታይባቸውም፣ ሪአክሽን አታይባቸውም። ስቴዲዮም ግን ሲገቡ ሌላ ሆኖ ነው የሚመጡት። ለምን? ቲፎዞ አለ፣ ጩኸት አለ፣ ፉጨት አለ፣ ስድብም ይኖራል፣ አድናቆትም ይኖራል። የዛ ልጅ እንቅስቃሴ የሁሉንም ሰው አይምሮ ነው የሚይዘው። አንተም አሁን ትራጀዲውን ታይና፣ አክሽን ላይ ራሱ ልትወራጭ ትችላለህ። ምክንያቱም ተርጓሚ ካራክተር ውስጥ ኦልሬዲ ገብቷል። ሌሎች ናቸው እያልክ ተተረጉማለህ ማለት ነው። ቀድሞ አንተ ጋር ነው የሚደርስ። ላይ እንደው ስንመለከት አንዳንድ በሰውነትም ታወራለህ። አንዳንዴ አይደለም። አሁን ለምሳሌ በህንድ ፊልም ላይ ስንመለከት ምንድን ነው እንደዚህ እንደዚህ፣ ይሄ ማለት በእነሱ ምንድን ነው? አዎ ነው ወይ አይ፣ እንዳይነከል ተው። ዋንጫ ለቀለቀ አይደለም፣ እንደዚህ ነው እ እንደዚህ እንደ ዳሽቦርድ አሻንጉሊ የዳሽቦርድ አሻንጉሊ ራሱ እን መውልብልብል። ይሄ ምን ማለት ነው? ተቀብያለሁ ገብቶኛል ማለት ነው። ይሄ ማለት በእኛ ነው። አሁን እኛ በብዛት ስንጠቀም ይሄኛውን አይደለም። ድገማት እስኪ ትምጣ። በእኛ አይደለም ነው በእኛ ይሄ አይደለም ነው። እነሱ ደግሞ እንደዚህ እንደዚህ ማለት እሺ ማለት ወይ ገብቶኛል ይሁን። ለማንኛውም እንግዲህ እንደዚህ አንገትህና ጭንቅላትን አላቀው እንጂ መጀመሪያ እንዲህም ተሞክሮ ነበር ብለን አንድ ጉዳይ አድርሰናቸው ተመልሰን ስንመጣ ያው በሕንድኛ ነው የምንገናኘው ይቻላል ተባብለናል ለማንኛውም እንዲሁም ተሞክሮ ነበርን ተመልከቱልንና ተመልሰን እንገናኛለን ጥሩ ጊዜ